አድማጮች በዛሬው ቪዲዮ የዩቱብ ቻናላችሁን ደህንነት እንዴት መጠበቅ እንደምትችሉ እና መውሰድ ስለሚኖርባቸው ጥንቃቄ ወሳኝ የሆኑ ነጥቦችን አቀርብላችኋለሁ። እስከ መጨረሻው ይከታተሉ። ለወራት ወይም ለዓመታት የለፉበትን የዩትዩብ ቻናልን ደህንነት መጠበቅ ችላ የሚባል ጉዳይ አይደለም። ብዙዎች ለረጅም ጊዜ የለፉበትን ቻናል በጥንቃቄ ጉድለት ወይም ባለማወቅ ተዘርፈዋል ወይም አዘግተዋል። በመሆኑም ቀድሞ የጥንቃቄ እርምጃዎችን መውሰድ እጅግ አስፈላጊ ነው። አድማጮች እነዚህ ወሳኝ ነጥቦች በቅደም ተከተል እንደሚከተለው ይቀርባሉ። የመጀመሪያው ቱ ስቴፕ ቬሪፊኬሽን የሚባል ነው። ይህም ፓስወርዳችሁ ቢጠፋባችሁ እንኳን ወደ አካውንታችሁ ገብታችሁ የምታስተካክሉበት፣ ፓስወርዳችሁ ቢሰረቅ የሰረቀው ሰው ወደ አካውንታችሁ ለመግባት የሚቸገርበት ነው። ይህን ለማድረግ ወይም ኦን ለማድረግ ማይ አካውንት ዶት ጉግል ዶት ኮም ስላሽ ሲኩሪቲ ብላችሁ ገብታችሁ ቱ ስቴፕ ቬሪፊኬሽን የሚለውን ተጭናችሁ ኢሜይላችሁንና ስልካችሁን ማስገባት ይኖርባችኋል። ኢሜይላችሁና ስልካችሁን ቬሪፋይ ካደረጋችሁ በኋላ ትራይ ኦን የሚለውን ከታች ያለውን ተጭናችሁ ቴክስት በስልካችሁ ይደርሳችኋል። በኢሜይላችሁ ሊንክ ይመጣል። እሱም በመጫን አካውንታችሁን በሁለት ደረጃ ትቆልፉታላችሁ ማለት ነው። ፓስወርዳችሁን እንኳን ሰው ቢያገኘው በሌላ ስልክ ሎጊን ሊያደርግ ሲል ስልኩን ይጠይቀዋል። በስልኩ ወይም በኢሜይሉ የሚደርሰውን ኮድ ማስገባት ካልቻለ አካውንቱን አይከፍትለትም ማለት ነው። ስለዚህ ዩትዩብ ላይ በቀጥታ ዩትዩብ ስቱዲዮ ገብታችሁ ሴቲንግ ላይ ሴኪሪቲ የሚለውን ተጭናችሁ እዛ ላይ ቱ ዌይ ቬሪፊኬሽን የሚለው ላይ ስልካችሁና ኢሜይላችሁን በማስገባት በሁለት ደረጃ ትቆልፉታላችሁ ማለት ነው። በአጭሩ እዚህ ቪዲዮ ላይ እንደምትመለከቱት ዩቲዩብ ስቱዲዮ ላይ አፓችሁን ከፍታችሁ በስተቀኝ አርን የምትለውን ተጭናችሁ ወደ ታች ስትወርዱ ቱ ስቴፕ ቬሪፊኬሽን የሚለውን ትመለከታላችሁ። እሱም ቁልፍ ተጭናችሁ ኢሜይል አድራሻችሁንና ፓስወርዳችሁን ታስገቡና ኔክስት የሚለውን ትጫናላችሁ። ከዛ ስልካችሁን ታስገቡና አሁንም ኔክስት የሚለውን ትጫናላችሁ። ከዛ በኋላ በስልካችሁ በቴክስት የተላከላችሁን ቬሪፊኬሽን ኮድ ሳጥን ውስጥ ታስገቡና ከታች ቬሪፋይ የሚለውን ትጫናላችሁ። አንዴ ቬሪፋይ ከሆነ በኋላ ደን የሚለውን ተጫናላችሁ። በመጨረሻም ዩቲዩብ ስቱዲዮ ተመልሳችሁ ገብታችሁም ሪፍሬሽ አድርጋችሁ ቱ ስቴፕ ቬሪፊኬሽን ኦን መሆኑን ታረጋግጣላችሁ ማለት ነው። በሁለተኛ ደረጃ የሚጠቀሰው ወሳኝ ነጥብ ፐርሚሽን የሚባለው ሲሆን ቻናላችሁ ውስጥ እንዲገባ ፈቃድ የሰጣችሁትን ሰው ሁኔታ መቆጣጠር ነው። አንዳንዴ ሰዎች ሌላ ሰው ኢዲት እንዲያደርግላቸው ወይም ቪዲዮ አፕሎድ እንዲያደርግላቸው ወይም አጠቃላይ ቻናላቸውን ማኔጅ እንዲያደርግላቸው ፈቃድ ሊሰጡ ይችላል። እንደዛ አይነት ሁኔታ ካለ በየጊዜው ሁኔታውን ቼክ ማድረግ ያስፈልጋል። ይህን ለማድረግ ዩቱብ ስቱዲዮ ውስጥ ከላይ በስተቀኝ መጨረሻ ጥግ ላይ የፕሮፋይል ፎቶችሁን ነክታችሁ ሴቲንግ ውስጥ ትገቡና ፐርሚሽን የሚለውን ተጭናችሁ ቻናላችሁን ማን እየተቆጣጠረው እንደሆነ በየጊዜው ቼክ ማድረግ ያስፈልጋል። ቻናላችሁን ራሳችሁ የምትቆጣጠሩት ከሆነ ይህ ጉዳይ ብዙ ላያሳስባችሁ ይችላል። በሶስተኛ ደረጃ የሚጠቀሰው ጠንካራና ውስብስብ ፓስወርድ እንዲኖር ማድረግ ነው። ጠንካራና ውስብስብ ፓስወርድ ለመገመት እና ለመስረቅ አስቸጋሪ ይሆናል። ብዙውን ጊዜ በልደት ቀን፣ ወር አመተ ምህረት ፓስወርድ መፍጠር አይመከርም። በመሆኑም ቢያንስ ስምንት ዲጂት የሆነ ከቁጥር፣ ከፊደል ከምልክት፣ ካፒታል ሌተር፣ ስሞል ሌተር የተውጣጣ ቢሆን ይመረጣል። ለምሳሌ ይህን ፓስወርድ ይመልከቱ። የዚህን አይነት ማለት ነው። በመጨረሻም አካውንትዎን ከሃከሮች፣ ስካምሮች ወይም ሌቦች ከሚባሉት ይጠብቁ። ብዙ ዩቲዩበሮች ሳያውቁት በድንገት አካውንታቸው ተሰብሮ ፓስወርዳቸው ተቀይሮ አካውንታቸውን ተዘርፉ። ሃከሮች ከሚጠቀሙበት የመዝረፊያ መንገድ መካከል የተወሰኑትን ጠቅሳለው፣ ይከታተሉ። የመጀመሪያው ፊሽንግ ይባላል። ይህ ማለት የሆነ ሰው ታማኝ መስሎ አሳሳች ሊንኮችን በስልኮት በመላክ ወይም ቴክስት እና ኢሜይል በማድረግ በማግባባት የግል መረጃችሁን የሚሰርቅበት ዘዴ ነው። በመሆኑም ስልክ ስለተደወለ ወይም ቴክስት ስለተደረገ ከዩቲዩብ ነው ከጎግል ነው ስላለ ብቻ መረጃችሁን በእምነት ፈጽሞ ማጋራት አይኖርባችሁም። ሁለተኛው ዘዴ ማልዌር የሚባለው የቫይረስ አይነት ሲሆን በአጠቃቀም ጉድለት ስልካችሁ ውስጥ የሚገባ የቫይረስ አይነት ነው። ይህ ቫይረስ ራሱን ልክ እንደ አሜባ እያራባ ስልካችሁን ወይም ኮምፒውተራችሁን ከጥቅም ውጭ አድርገዋል። ፋይላችሁን ከጥቅም ውጭ ያደርግባችኋል፣ መረጃችሁንም ይሰርቃል። ስለሆነም ብሮውዝ ስታደርጉ ወይም ስትጠቀሙ ትክክለኛውን ዌብሳይት መጠቀማችሁን አረጋግጡ። በመጨረሻም አድማጮች፣ ላይ እንደተጠቀሰው የምትጠራጠሩት ቫይረስ ስልካችሁ ውስጥ የገባ ከመሰላችሁ ስልካችሁን በአንቲቫይረስ ማጽዳት ይጠበቅባቸዋል። አድማጮች ለዛሬው የቻናላችሁን ደህንነት እንዴት መጠበቅ እንዳለባችሁ የተወሰነ ወሳኝ መረጃዎች እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ የዩቲዩብ ላይቭ አገባብ ሕግና መመሪያ እንዲሁም የኮፒራይት ሕግን አስመልክቶ ሌላ ቪዲዮ በቅርብ ይዤላችሁ እቀርባለሁ። ቤተሰብ በመሆን ይከታተሉ። ለዛሬው በዚህ እሰናበታለሁ። ቸር ይግጠመን። ቻው።